በቪዲዮ ላይ የተመለከትኳት እንደ ብርቱካን ተመስገን ከበደ፣ እኔ መጀመሪያ ላይ አርጋቸው ተመስገን ከበደ፣ እድሜ አርባ ስምንት ዓመት ቤተሰብ ሰባተኛ ሪናት፣ እሷ ዘጠና ወር የተወለደችው የተማረችው ያስተማርኳት ትምህርት ቤት ሰርቀ ብራን ቀበሌ ሰርቀ ብራን ትምህርት ቤት ከአንድስ ከዳ ከተማሪች በኋላ ሞጣ ከተማ ትምህርቷን አጠናቃ ለጊዜው በወቅቱ ተመድባ የነበረ አለማያ ዩኒቨርሲቲ ነበረ። አለማያ ዩኒቨርሲቲ አልሄደችም። በቤተሰብ ድጋፍ ሀዋሳ ቤተሰብ ጋር መሆና መመሪያ ስለተባለ መንግስት ትምህርት ቤት አልገባችም። ቪዲዮውን እንዳየሁት የሚያሳዝነው ነገር ሚደል ዩኒቨርሲቲ የተባለው ነገር እሷ አታውቀውም። ቤተሰብ ንዙ እዚያ መመደዋን የሚያውቅበት አጋጣሚ የለም። እኛ ለድጋፍ ክፍት ልናደርግ ነበረ ሃዋሳ ከቶቿ ሀገር እንደምትማር ያለ የምናውቀ እንጅ ሚደል ዩኒቨርሲቲ የተመደበችበት አጋጣሚ የለም። ስሟ ማን ይባላል እና ቤተሰቦቿ? ስሟ ቅድም እንደገለጽኩት ተማሪ ብርቱካን መስክን ከበደ እናትና አባቷ እግዚአብሔር የተመሰገነው በህይወት አሉ። አባታችን ሰባ ሁለት ዓመቱ ነው። እናቴ ደግሞ የመጀመሪያ ልጅ ከመሆኑ ጋር ተይዙ ዋና 14 ዓመት ነው የሚበልጣት። ሶስት አምስት አካባቢ የሚሆነታል በህይወት አሉ። ፈጣሪ የተመሰገነ ሁላችንም ስምንት ቤተሰብ ነን። ሁለት ወንድሞች አሉ፣ አምስት ሴቶች አሉ። ከመቁረጫ የመጫ ሁለተኛ ልናት ብርቱካን ተመስገን ባሏ ስማቸው ሹመቴ በቀለ ይባላል። ከደረጃ አንድ እስከ ደረጃ ሶስት ያስተማርኩት መሙሩ የመጀመሪያ መምሩ እኔ ነኝ። ባሏን እሱ ነው ያጋባዋቸው። ምራሴ ነኝ።